ክብርት ፓንቱ ተስፋዬ የአማራ ክልል ምክር ቤት አፈ ጉባኤ፣ ክቡር ዶክተር ከረንዲን ተዘራ የሰላም ሚኒስቴር ሚኒስትር ዴኤታ፣ ብፁዕ አቡነ አብርሃም የብፁዕ ወቅዱስ ፓትርያርክ ተወካይና የባህር ዳር ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት፣ አቡነ ልሳነወርቅ ሊቀ ጳጳስ ካቶሊካውያን ተወካይና የባህር ዳር ደስ የሀገረ ስብከት ቄስ ደረጀ ጀንበሩ የወንጌላውያን ህብረት የካውንስል ጠቅላይ ጸሐፊ ፓስተር ደረጃ አዱኛ የአድቬንቲስት ቤተ ክርስቲያን ፕሬዝዳንት፣ ሊቀት ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ጉባኤ ጠቅላይ ጸሐፊ፣ ከፌዴራል ከሀገራችን ክልሎች እና ከተለያዩ አካባቢ የመጣችሁ እንግዶች፣ እንዲሁም የባህር ዳር ከተማ ነዋሪዎች፣ መላ እንግዶቻችን እንኳን ተፈጥሮ ወደ አደላት ሁሌም እያደረች አዲስ ለእንግዶቿ ለቱሪስቱ ሁል ጊዜ እያደረች አዲስ ወደ ሆነችው ባህር ዳር እንኳን በሰላም በደህና መጣችሁ። ላለው የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማት ጋር ተቋማት ጋር በመተባበር የሃይማኖት ተቋማት ሚና በሰላም ግንባታና እርቅ በሚል መሪ ቃል በሀገር አቀፍ ደረጃ ለሶስተኛ ጊዜ በውቢቷ ባህር ዳር ከተማ በደመቀ ሁኔታ ከትናንት ጀምሮ እየተከበረ ይገኛል። ሰላም ወዳዱ የከተማችን ህዝብም ከጠዋት ከሁሉም የክፍለ ከተማና ቀበሌዎች አካባቢ በነቂስ በመምጣት በባህር ዳር ዘንባባዎች ስር ሰላምን በመዘመር አሁን ወደምንገኝበት ስታዲዮም በታላቅ በመገኘቱ በታላቅ ምስጋናና አክብሮት ታላቅ ምስጋና እንድሰጡልኝ ይጠይቃለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ክልላችን፣ ብሎም ከተማችን መርጣችሁ ይህን ሀገራዊ መድረክ ባህር ዳር ላይ እንዲካሄድ ስላደረጋችሁ፣ ስለወደዳችሁን፣ ስለመረጣችሁን በታላቁ የባህር ዳር ህዝብ ስም በእጅጉ እናመሰግናለን። ይሄን ፕሮግራም በደመቀና በስኬት እንዲካሄድ ላደረጋችሁ የአማራ ክልል የሃይማኖት ተቋማት ጉባኤ አመራሮች፣ የአማራ ክልል ልዩ ልዩ የቢሮ ኃላፊዎች፣ በልዩ ልዩ ኮሚቴ ውስጥ ተዋቅራችሁ ደከመኝ ሰለቸኝ ሳትሉ የሰራችሁ አመራሮች፣ ባለሙያዎች፣ አጠቃላይ የጸጥታ መዋቅራችን፣ የሃይማኖት አባቶች፣ እንዲሁም ይህንን ሰልፍ በማስተባበር ከፍተኛ ሚና የተጫወታችሁ ሁልጊዜም የከተማችን ድምቀት የሆናችሁ ወጣቶች በከተማ አስተዳደር ስም ላቅ ያለ ምስጋና አቀርብላችኋለሁ። በድጋሜ እንግዶቻችን እንኳን ደህና መጣችሁ። ቆይታችሁም የሰመረ የደመቀ እንዲሆን ከተማ አስተዳደሩ በሙሉ አቅም እናንተን ቆይታችሁ የተባረከ እንዲሆን የሚሰራ መሆኑን አበስራለሁ። አመሰግናለሁ።